ካፕቴን ቃል ኪዳን ግርማ ባላለው የኤርባስ 350-900 ዋና አብራሪ ነኝ የመጀመሪያዋ ሴት የኤርባስ አብራሪ ማለት ነው እውነት የካፕቴን ውሎ ከምን ይጀምራል የእኛ ውሎ ያው ከቤታችን ነው ከቤታችን አሄድ ኦፍ ታይም ፕላን አድርገን ወዴት እንደምንሄድ እንዴት እንደምንሄድ እና ስለ አየር ሁኔታው ተዘጋጅተን እንመጣለን ማለት ነው ቁርስ ላለማጋበዝ ሙያሽን ላለማሳየት ነው ከቤት ያል ከቤት ዛ ነው ይሻለ የለም ነበር ውሎ ከፓርኪንግ ነው የሚጀምረው ማለት ነው የዛሬ ውሏችን ወዴት ነው የሚሆነው ዛሬ ከአዲስ አበባ ተነስተን ወደ ዱባይ ደርሰን መመለስ ማለት ነው። በሙሉ በሴት ክሩ የሚመራ ማለት ነው። እውነት ምግባና ደስ ይለኝ። ኖርማሊ ከቴክ ኦፍ አንድ ሰዓት ተኩል በፊት ነው የምንመጣው። እዚህ ከደረስን በኋላ ፍላይት ፕላን ምንለዋለን፣ ወዴት እንደምንሄድ፣ እንዴት አድርገን እንደምንሄድ፣ ምን አይነት ወዘር እንደሚጠብቀን እዛ የምንሄድበት ደስቲኔሽን ደግሞ ኤርፖርቱ ራኖ ዝግ ነው ወይ ተከፈተ፣ ራኖ ያለ ወይ? ይህም በሙሉ ዲስከስ የምናደርገው እዚህ ነው። ሶ እዚህ ከመጣን በኋላ ብሪፊንግ አለችን። ፍላይ ፕላን ይልኩልና ዲስፓቸሮቻችን፣ በሳ እዚ 30 ደቂቃ ይሰጠናል ማለት ነው።

እስከማይችል ድረስ ዙሪያውን እየዞር ለምታይ ነበር፣ በጣም በፍጥነት ምንም ቦታ ሳይ ነበር። ስራችን ነው ይሄ፣ ዋክ አራውንድ እንለዋለን፣ ቪዥዋል ኢንስፔክሽን መሆኑ ነው። ሶ አይሮፕላኗን ስንቀበላትም ሆነ ካረፍን በኋላ ደግሞ ስንወስዳትም ስንመልሳትም ማለት ነው፣ ዞረን ማየት አለብን። ቪዥዋል ኢንስፔክሽን አለ። አንዳንድ ጎማዎቹ እንዴት ናቸው? እኛም ቴክኒሻኖቻችንም አቶ ነሱ አስቀድመ ያወታል፣ እኛ ደግሞ ከነሱ ተቀብላል። ኤኒ ዲቴል ችግር ካለው ስፔሲፊካሊ ፖይንት አውት ማድረግ አለብን። መሰራት ያለበት ካለ አሄደ ታይም መሰራት ምኖርበት ቪዥዋል ኢንስፔክት ማድረግ አለብን። መንገደኞቻችን፣ አሁን ለመነሳት በምናደርገው ዝግጅት የመቀመጫ ቀበቶቻችሁ እንድትታጠቁ፣ የወንበሮቻችሁን የኋላ ድጋፍ እንድታቃኑ፣ እንዲሁም ከፊት ለፊታችሁ የሚገኘውን ጠረጴዛ ወደ ቦታው እንድትመልሱ እንጠይቃለን።

በኩል ለእኛ አይደለም። ብዙ ጊዜ እኛ እግዚአብሔር ይመስገን ደርሰናል አግኝተነዋል። ግን ከእኛ በኋላ ከህፃናት ጀምሮ ነገ እንደሷ መሆን እፈልጋለሁ የሚል ብዙ ልጆች ስለሚኖሩ እንዴት እንደሚቻል ለማሳየት እና ሞት ቤት አድርጎ ከየትኛውም በማህበረሰብ ብንመጣ፣ ከየትኛውም ክፍለ ሀገር ብንመጣ፣ ከየትኛውም የኢትዮጵያ ክልል ብንመጣ የት መድረስና እንዴት መድረስ እንዳለብን አስተማሪ ጊዜ ነው እያስባለሁ። ሴቶች ኦፍኮርስ እንችላለን፣ ይችላሉ በብዙ ነገር አሳይተዋል። የግድ ማብረር ብቻ አይጠበቅባቸውም፣ አሳይተዋል። ኢቲ ግን አንዳንዴ አንቺ የምትችሉም ነገር ማሳያ ቦታ ያስፈልግሻል፣ አይደል? ፈልጌ ወድጄና ደስ ብሎኝ ህይወቴን እንድመራ ወይም ደግሞ እንደዚህ እንደ ማህበረሰብም ሴቶች ተብሎ ያው እንደ ምሳሌም ያቀረባችሁን እና ያለው ሰው እድሉን የሰጠን እቲ ነው። እንደዚህ አይነት ለሴቶች ይህን ያህል ትኩረትም የሚሰጥ መስሪያ ቤት በመሆኑ መሆኑ እዛ በመስራቴ ከመደሰትበት ነገር አንዱ ነውና ቴንክ ዩ ልለውም እፈልጋለሁ። እድሉን ስለሰጥ እያበረራችሁ በጣም ትልቅ ነው። ቅድም ሳይሆን እና ምን ይመስለኝ ነበር መሰለሽ፣ አንድ ሰው በቃ አብራሪ ከሆነ በኋላ የትኛውንም ለይድ ማብረር የሚችል ይመስለኝ ነበር። እንደሱ ግን አይደለም። አንድ ሰው አይደለም በኢትዮጵያ መንገድ ህግ ገና ስንቀጠር ከትንንሾቹ አይሮፕላኖች ነው የምንጀምረው። አሁን ለእኔ ፐርሰናሊ ከሰቨን ትሪ ሰቨን ጀመርኩኝ። ሁለት ዓመት ተኩል በምክትል አብራሪነት ካበረርኩ በኋላ ሽፕል ሰቨን ኤት ሰቨን፣ አራት ዓመት ተኩል ምክትል አብራሪ ሆነሽ፣ ከዛ ደግሞ ተመልሼ ወርጄ ለዋና አብራሪነት ደግሞ ሰቨን ትሪ ሰቨን ካፕቴን ሆንኩኝ። ከሁለት ዓመት ተኩል በኋላ ደግሞ አሁን እዚህ ኤርባስ ላይ ማለት ነው። ስለዚህ አንዱን በአንዱ ላይሰንስ አንዱን ብቻ ነው የማበረምት ሽው ሽፕል ሰቨን ኤት ሰቨን ካልሆነ በስተቀር ሌሎች በሙሉ አኔ ኤርባስ ካለኝ ኤርባስ ብቻ ነው የምችለው ማለት ነው። አሁን ባለው የቴክኖሎጂ ውጤት የመጨረሻው አሁን እኛ ሀገር ያለን እሱ ነው። ዓለም ላይም ብዙ ነው። ኤርባስ በጣም ሊዲንግ ኤርፕሌን ነው እየተባለ ያለው አሁን ዓለም ላይ። ኢትዮጵያ ውስጥ እንግዲህ ካሉ ሴት አብራሪዎች ውስጥ እሱም አብረር ብቻ ነው። እውነት ነው። ምን ይሰማሻል? ደስ ይላል። እግዚአብሔር ይመስገን። የተመኘሽውን ስታገኚ በጣም ያስደስትሻል። ግን አሁን እኔ ብቻ በመሆኔ ሳይሆን አሁን ግን ከኔም በላይ ብዙ እንዲመጡልኝ ነው የምትፈልጊው። ገባሽ? አሁን ካፕቴን አምሳለ ቸፕሰም ላይ ዋናው አለች፣ እሷም እንደዛ ነበረች። ከእሷ በኋላ ሰው እንዲመጣላት ሰው ከእሷ በኋላ እኔ ስመጣ የነበራትን ደስታ እዚህ ይለኛል። ገባሽ? ከኔ በኋላ ደግሞ እነ ማርቲ እየጨመረ እየጨመረ ስንሄድ ሞር ደስታሽ የተለየ እየሆነ ይመጣል። ስኬት ማለት እሱ ይመስለኛል። አይደለ? ተተኪዎችን ማፍራት በትክክል ስኬት። ግን ምንድን ነው ስኬት ማለት አሁን ሀገራችን ወይ ሶሳይቲ እንደሚጠበቅብን ወይ ዶክተር መሆን፣ ፓይለት መሆን፣ ሎየር መሆን ብቻ አይደለም ስኬት ማለት ነው። ስኬት ማለት መሆን የፈለግሽውን መሆን መቻል ነው። ሁሉም ሰው እንደ መልካችን እንደ ባህሪያችን የምንፈልገውም ነገር የተለያየ ነው። ያንን ማግኘት መቻል ነው ስኬት ማለት። ስኬት ለእኔ ትንሽ ከድሪም ጋር ድሪም ከምንለው ነገ ጋር እያያዝብኛል ሰው የሚያስከፍለውን ዋጋ ሁሉ አውቀሽ ለመክፈል ሬዲ ሆነሽ እየከፈልሽ እየከፈልሽ እየከፈልሽ ጊዜና ሁኔታ ሲፈቅድ የምደርሽበት ነገር ነው ድሪም። ሶ ያን ድሪም አቺቭ ማድረግ ስችል ወይም መጨበጥ ወይም እውነት ሆኖ ማግኘት ስትች ተሳካልሽ እላለሁኝ። የኢትዮጵያ አየር መንገድ ካፕቴን መሆን በራሱ ምን ይሰጣል? እኔ አንዳንዴ የምንወደውን የምንወደውን ስራ የምንሰራበት ቦታ እራሱ አስተዋጽኦ አለው። እውነት ያው ለእኔ አገሬም በጣም እወደው እግዚአብሔር ይመስገን እና ለአገሬ መስራት መቻሌ በጣም ያስደስተኛል። ኢትዮጵያ አየር መንገድ ድሮ ልጆች ልጆች ሆነ ሁሉም እናየው፣ አይሮፕላኗ በቃ ያ ባንዲራችን በየሀገሩ ስታይ የሚፈጥርብሽ ነገር አለ እና ለሱ ተሳክቶልሽ መስራት መቻል ለኔ በጣም ትልቅ ነገር ነው ብዬ አስባለሁ። ካፕቴን አባቶች ካፕቴን ነበሩ፣ እውነት ነው? በቤተሰብ ነው ጠቅላላ አድርጋችሁ። እዛ አብረሻቸው በረሽ ታውቂያለሽ፣ አንቺ አብራሪ ሆነሽ ድሮም አባቴ አብራሪ ሆኖ እኔ ፓሴንጀሮ የበረና፣ አሁን ደግሞ ከጊዜ በኋላ ደግሞ እኔ እያበረ ፓሴንጀሮ ሆኖ ደግሞ ለመብረር ድሉ ነበረኝ። በጣም ደስ ይላል። ልጅ ሆኜ ያገኘትን ያል ደስታ ነው የሰጠኝ። ለሱም እንደዛ ነው። በቃ የድሮን እያስታወስን ስለነበረ እንዴት እንደነበረ በጣም የሚያስደስት ጊዜ ነበራል። ከዛ ስታርፍሽ እዚህ ጋር ገጭ ቀጭ አድርገሻል እዚህ ጋር ያው፣ ለምንድን እዚህ አታረጊውም? ለምንድን እዚህ አታረጊውም? ያው ከኤክስፒሪያንስ ብዙ ነገር ስለሚመጣ ለመማማርም ይሆናል። በጣም በጣም ስንመለስም በዚህ ውበት ነው የሚሆኑ። እውነት ነው። አሁንም ስንመለስም አየሩም ሁኔታ ቆንጆ ነበረ ወደ አሁን ደግሞ ወደ አዲስ አበባ ለመውጣት አንድ ሃያ አምስት ደቂቃ ይቀረናል። ወደ ስራች